ከጊዜ አባል የሆኑት ክቡር ሸረፋ ደለቸው፣ እንዲሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥላውን፣ እንዲሁም ደግሞ ኢትዮጵያ እግር ኳስ ፌዴሬሽን የወንድ ዳይሬክተሩ ዳይሬክተር ክቡር አቶ ከበደ ወይቆ፣ የሲለማ ክልል እግር ኳስ ፌዴሬሽን ፕሬዚዳንት ክቡር አመሰበበ፣ የሀውሰ ከተማ ስፖርት መምሪ ኃላፊ ክቡር አንድላርካ፣ እንዲሁም ደግሞ ቃለው እንዲሁም ደግሞ የሴቶች የቡድን ቡድን አሰልጣኝ

እሺ ኮሚሽነር በቀለ ወልደ ጊዮርጊስ ወደዚህ ጋር እንዲመጡ። እዚህ ጨዋታ ኮሚሽነርና ዳኞችን ነው። ዋና ዳኛ ብዙ ወርቅ ኃይሉ ዳዳኛ ልጹ እንዲሁም ደግሞ አዳኛ ረዳ ዳኛ ኢልፋሻ እንዲሁም ደግሞ እዚህ ጋር ሌሎችን ፈጠን ፈጠን እያልን ሁለተኛ ዳኛ የትም ወርቅ ሴባ ፌዴራል ዳኛ፣ አራተኛ ዳኛ ደግሞ ማልታ መለሰ ኢንተርናሽናል። እስቲ ፈጠን ፈጠን እያልን እንምጣ። ሸላናች ዲ እዚህ ጋ እንጠራና ከዛ በኋላ የእለቱ ኮሚሽነርና ዋና ዳኛዎች ይሸለማሉ። ትግር እናመሰግናለን። ከዛ በኋላ ደግሞ በ2017 ውድድር ተሳትፈው ሶስተኛ ደረጃ ለወጡ ድሎች ሜዳሊያ ፕሮግራማችን እ ሜዳሊያውን በጋራ ይሰጣሉ። ስለዚህ ዳኛ እና የእለቱ ኮሚሽነር በጋራ በመሆን ፎቶ ይነሳሉ። ኢንተርናሽናል ቪዲያ በጋራ በመሆን ሜዳሊያውን አበርክተዋል። አሁን በዚህ ውድድር በዚህ ውድድር ልዩ ቡድን በመስራት እንዲሁም ደግሞ።

ዳማ የእግር ኳስ ክለብ ልዩ ክብር ይገባቸዋል። በነገራችን ላይ ጥሩ የውድር ጊዜ ነው ያሳለፉት፣ ልዩ ነበሩ። እጅጋግ እናመሰግናለን። ቀጣይ ደግሞ ትልቅ ትልቅ ይጠይቃቸዋል። እሊ ማሸነፍ ቀጣይ ትልቅ ቤት ስራ ይዛችሁ እዚህ እንገኛለን። እንግዳ በጋራ ሆነው ሜዳ ላይ ያጠለቁ ይገኛል። እንኳን ደስ ለማለት እንወዳለን። ኮች ስታፍ እንዲሁም ደግሞ ሁላችንም እንኳን ደስ ያላችሁ ለማለት እንወዳለን። አንዴ በጋራ ትሉና ፎቶ ተነሳላችሁ። አንዴ ፎቶ ፎቶ በጋራ ተበላችኋል። እዚህ ውድድር ላይ ሶስተኛ በመውጣታቸው ደስ ብሎናል። እንኳን ደስ ያላችሁ ለማለት እንወዳለን። ሁለተኛ ደግሞ የመጡት የከተማችን አምባሳደር

አሁን ደግሞ የዚህ ውድድር አስተናጋጅ እንግዶችን ዳየ ብሹ ብሎ ስቅ ብሎ በሚገርም መልካም መስተንግዶ ያስተናገዱትን ይሸልማለን። ሸላሚያችን ደግሞ ክቡር አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ እዚህ ውድድር አስተናጋጅን ይሸልማሉ። ዋንጫውን በቆላጅ ታጅቦ ወደዛ እንዴ ንባፍሮት ይገልጻለሁ

የዕለቱ የክብር እንግዶች በጋራ ሆነው ዋንጫውን ይዛሉ። የዕለቱ የክብር እንግዶች ዋንጫውን ይዛሉ። የ2017 የተከበራችሁ ተመልካቾቻችን፣ ጥቅምት 24 2017 የጀመረው የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታ እንሆ ዛሬ ግንቦት 3 2017 በሐዋሳ ሰው ሰራሽ ሜዳ ላይ ፍጻሜውን አግኝቷል። እስከ ዛሬ ድረስ ከኛ ጋር ስለነበራችሁ እጅግ እጅግ እጅግ አድርገን እናመሰግናለን። አንደኛ ለወጣው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን አባላት፣ አሰልጣኞች፣ ተጫዋቾች፣ አመራሮች፣ ደጋፊዎች እንዲሁም አጠቃላይ ለባንኩ ሰራተኞችና ሰራተኞችና ቤተሰቦች እንኳን ደስ አላችሁ እንላለን። ሁለተኛ የወጣው የሐዋሳ ከተማ ሴቶች እግር ኳስ ቡድን እንዲሁ እንኳን ደስ አላችሁ እንላለን። ሶስተኛ ለወጣው ሲዳማ ቡና እግር ኳስ ቡድንም ከዚህ ማሻገር ለአራተኛ ተከታታይ አመት የጸባ አሸናፊ የሆነው የቦሌ ክፍለ ከተማ ተጫዋቾች፣ አመራሮች፣ አሰልጣኝ ቡድን አባላት በአጠቃላይ እንኳን ደስ አላችሁ ማለት እንፈልጋለን። ምክንያቱም ሻምፒዮኑ ከሆነው ቡድን ባልተናነሰ መልኩ የጸባይ ዋንጫ የገዘፈ ውጤት ነው፣ ትልቅ ክብር ነው። ለአራተኛ ተከታታይ አመት የትኛውም ቡድን አድርጎት አያውቅም በኢትዮጵያ እግር ኳስ ታሪክ ውስጥ፣ በኢትዮጵያ እግር ኳስ በተለይ በሴቶች እግር ኳስ ታሪክ የትኛውም ቡድን አድርጎት አያውቅም፣ ቦች እግር ኳስ ተደርጎ አያውቅም። ለማንኛውም ኦሎምፒክ ስፖርት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር ወደ እናንተ እያደረሰ የነበረው የኢትዮጵያ ሴቶች ፕሪሚየር ሊግ ቀጥታ ስርጭትን እዚህ ላይ እናጠናቅቃለን። እስከ ዛሬ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቆይታ። እጅግ አድርገን እናመሰግናለን። በዚህ አጋጣሚ የሲዳማ ክልል እግር ኳስ ፌዴሬሽን፣ የአዲስ አበባ ከተማ እግር ኳስ ፌዴሬሽን፣ ሲዳማ ክልል ስፖርት ኮሚሽን፣ ሲዳማ ክልል እግር ኳስ ፌዴሬሽን፣ የአዲስ አበባ ክልል ስፖርት ኮሚሽን እንዲሁም የሁለቱንም ክልሎች ፖሊስ ኮሚሽነሮችንና እና እግር ኳስ ፌዴሬሽን አመራሮችን እጅግ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቆይታ፣ ቸር ያገናኘን።